እዚህ ቲክቶክ ላይ ደግሞ አንድ ሙራድ የሚሉት ሴታ ሴት አለ። ተደብቆ አህባሾች እንደዚህ ሆኑ አህባሾች ብዙ ይወጡ እያለ ሲተረተር የሚሆን ማለት ነው። ልብ ብላቸዋቸዋቸው ከሆነ እሱና ሳዳት በራስ መተማመን የሌላቸው እዚህ ከጀርባ የምትመለከተ ሴትዮዋ ከጃፓን ቶኪዮ ተነስታ እሺ ከኋላ የምትመለከታት ሴትዮ ከሌላ ዓለም የመጣች ናት። እንግዲህ ጂኒ ልትሆን ትችላለች። እስከ መጨረሻው ቪዲዮውን ስሙት እየደረሰች የሚለው እሺ፣ ፎቶ ላይ ያስቀመጥኳት ደግሞ እዚህ ዓለም ላይ ያለች ሰይጣን ናት ማለት ነው። ኡስታዝ ሳዲያት ከማለን መሳደብ ጀምራል። የቪዲዮውን እስከ መጨረሻው ስሙት። እዚህ ከጀርባ የምትመለከታት ሴትዮ ከጃፓን ቶኪዮ ተነስታ አሜሪካ ጄኤፍኬ ትደርሳለች፣ የጆን ኬኔዲ ኢንተርናሽናል ኤርፖርት። በዚህ ጊዜ የኤርፖርቱ ኤጀንት ፓስፖርት እንዲሰጣት ይጠይቃታል ፓስፖርቱ ሲሰጠው ቶሬንዛ ከሚባል ሀገር እንደመጣች ያሳያል። ቶሬንዛ የሚባል ሀገር ጭራሽ ኢንተርኔት ላይም ዓለም ላይም የትም ቦታ ኤክዚስት አድርጎ አያቅም ኖሮ አያቅም። በዚህ ጊዜ ይጠይቋታል። እሷን መልሳ ድምጿን በጣም ቀስ አድርጋ ይሄ አሜሪካ ነው ወይ ብላ ትጠይቋለች። ላይክ ሮንግ የሆነ ቦታ እንዳረፈ ሰው ማለት ነው። ይሄም የተፈጠረው እንግዲህ ኦክቶበር ስድስት ነው ከአምስት ቀን በፊት የሚገርማችሁ ነገር ደግሞ የዚህ ሴትዮ ፓስፖርት ፐርፌክት ነበር፣ ከአገር ስህተት ውጭ ማለት ነው ላይክ ስታምፖቹ ልክ ነበሩ፣ የተለያየ ሀገር የተጓዘችበት ቪዛዎች የተመቱላት ልክ ነው፣ ሁሉም ነገር ልክ ነበር። ግን እንደዚህ የሚባል ሀገር ጭራሽ ኤግዚስት አድርጎ አያውቅም ኖሮ የማያውቅም። በዚህ ጊዜ ሴኩሪቲዎች ይደነግጡና ወደ ሴኩሪቲ ሩም ላይክ መቆያ ሩም ያስገባታል። እዛ ሩም ውስጥም ካሜራ ነበር። ሴኩሪቲ ሩም ውስጥም ካስገባት በኋላ ቆልፎባት የተፈጠረውን ነገር ቼክ ለማድረግ እነሱ ይወጣሉ። በዚህ ጊዜ ካሜራው የሚያሳየው እቺ ሴትያ ቫኒሽድ እንደሆነች ነው ላይክ ይሄ ሲግናል ያጣ ቴሌቪዥን እንደዛ እንደጠፋች ነው የሚያሳየው። አሁን ጥያቄው እች ሴትዮ ከየት ነው የመጣችው ነው ይሄ የሚያሳየው እዚህ ዓለም ላይ ብቻችን እየረሆን እንዳልሆነ ነው የሚያሳየው። ሰው እቺ ሴትዮዋ የጠየቀችበትን መንገድም ልክ ያልሆነ ቦታ እንዳረፈች ነው የሚያስመስለው። ኮምፕሊትሊ ፕላስ ደግሞ የጠፋችበት መንገድም በጣም ነው የሚገርመው። እናንተ ይህ ቪዲዮ ከሰማሁ ጀምሬ ወላሂ በጣም ነው የፈራሁት። እንዴ ከየት መጣች? ወዴት ተሰወረች? እሺ ምንድን ናት? ከማርስ ነው የመጣችው? ከመሬት ነው የመጣችው? ከመሬት አለም ደግሞ የለችም ተባለ። ኤርፖርት ደረሰች፣ ከኤርፖርት ደግሞ የሆነ ክፍል ዘጉባት ና በካሜራ ሲከታተሏት ከዛ የጠፋች ማለት ነው። እንግዲህ ጅኒ ልትሆን ትችላለች፣ ምናልባት ጅኒ ልትሆን ትችላለች። እና ግን ለምን መዳም ጋር አረብ ሀገር ሂዳ ብሰራ ያዋጣት ነበረ። ምንዛሬውን አላወቀችው መሰለኝ፣ አሜሪካ ከምትሄድ ማለት ነው። አሁን እኮ ጨምሯል ምንዛሬ፣ አልሰማችም እንዴ ይገርማል። እኔ ግን ደንግጫለሁ እንዳንተ ቪዲዮውን ከሰማሁ ጀምሬ ና ቲክቶክ ላይ ሲገባ ይህ ብቻ ወሬ ነው ያለው። እና እስኪ ወደ እኛ ወደ ሀገር ውስጥ ሰይጣን እንግባና ኡስታዝ ሳዳት ከማ ላይ ደግሞ ፊጥ ያለችበትን ሁኔታ እንመልከት እና እንመልሳለን። እና እነዚህ ዋሀቢዎች የሚባሉትን ውሸታቸውን ከራሳቸው አንደበት ማለት ነው ራሳቸው ከሚናገሩት ነገር ግን እዛው ላይ ውሸታቸውን አዳምጡ። ይህን ቪዲዮ በጥሞና ተመል አዳምጡና እኔ ተመልሼ እመጣለሁ። እስከ መጨረሻው ቪዲዮን አዳምጣችሁ የኔንም ደግሞ መልስ እንደዛው አዳምጡ፣ በጥሞና ተከታተሉ። ሰላሙ አሌይኩም ረሕመቱላህ አሕባሾች፣ ጥያቄ ያለን አላህ ቁርአን ላይ ሰሚና ተመልካሽ ነኝ አለ። ይህን አያ ምን እናድርገው? ወህወ ሰሚዑ ልበሲር፣ አላህ ሰሚና ተመልካሽ እንደሆነ በርካታ ቦታ ላ አላህ ነገረን። ይህ ነገር እንዴት ነው? ፍጡርስ አይሰማም እንዴ? አይመለከትም እንዴ? እንዴት ነው የምናይሆንን ነገር ኖ የአላህ መስማት እኮ እንደ ፍጡር አይደለም፣ የአላህ ማየትም እኮ እንደ ፍጡር አይደለም። ካላችሁ ማሻ አላህ ለምንድን ነው ሌሎችንስ ባህሪ ማታጸድቁት? ግን እንደ ፍጡር ሳይሆን፣ ሙሸቢሃዎች እነዚህ አላሁ ተዓላን በየትኛውም መልኩ ብለው አይ ከዚህ አንጻርም ቢሉ ወይ በዚህ በኩልም ቢሉ አላህን ከፍጡሩ ጋር ለማመሳሰል የሚሞክሩ ሰዎች ለይሱ ሚን አህል ሱነት ወልጀማ። በፍጹም እኛ አላህን ከፍጡሩ ጋር እናመሳስልም፣ በፍጹም ሐታ አላህን ከፍጡሩ ጋር የሚያመሳስል ሰው ካለ ራሱ መጀመሪያ የምናወግዘው እኛ ነን። ነገር ግን አላህ ለራሱ ያጸደቀውን እናጸድቃለን፣ ከማንም ጋር ግን ሳናመሳስል። አላህ ይሰማል፣ አዎ እንደ ፍጡር አይደለም። አላህ ያያል፣ አዎ እንደ ፍጡር አይደለም። አላህ እጅ አለው፣ አዎ እንደ ፍጡር አይደለም። ግልጽ ነው አይደለ? አይ የአላህ እጅ እንደኔ ነው፣ የአላህ መስማት እንደኔ ነው የሚል ሰው የሚያመሳስል ካለ ከፍጡሩ ጋር ያው እናወግዛለን እኛ። ነገር ግን አላህ ለራሱ ያጸደቀውን ማጽደቅ አላህን ከፍጡሩ ጋር ማመሳሰል ከሆነ ታዲያ ቁርአኑ ላይ አላህኮ ሰሚና ተመልካች ነኝ አለ። ስለዚህ አህባሾች አትቀበሉም ይሄንን አላህን ከፍጡሩ ጋር የመሳሰልብና ገና ለገና ብላችሁ ይሄንን ውድቅ ታደርጋላችሁ። አላህ ሰሚና ተመልካች ምን አትቀበሉም እናንተ? የምታመልኩት አላህ አይሰማም አይመለከት። እንደዛ ነው የምትማሩት፣ እንደዛ ነው የሚያስተምራችሁ። እንደዛ ነው ምንድነው? ታዲያ አይ የአላህ መስማት እንደ ፍጡር አይደለም ካላችሁ ማሻ አላህ ሌሎችንም ባህሪዎች አጽድቁ። እንደ ፍጡር አይደለም ይህ ነው። ሌላው ብዙ ጊዜ ተመልከቷቸው አህባሾችን፣ ለይሰ ከሚስሊሂ ሸይኡን ብለው ይቆማል ጨርሰው አያውን አላለቀም እኮ ያው እኮ አላለቀም። ጨርሰው እንጂ ስትጨርሰው መልስ ታገኛለ። ለይሰ ከሚትሊ ሸይኡን፣ አላህ የሚመስል ነገር የለም። አሁ ምንም ጥያቄ የለውም። ወሁወ ሰሚዑ ልበሲር፣ አላህ ደግሞ ሰሚና ተመልካሽ ነው። ይኸው እዛው እኮ አላህ መልሱን እየነገረ እዚህ ቪዲዮ ለዚህ ሙራል የሚባል ሰውዬ ሜሽን አድርጉለት። እኔ ለአንተ ኡስታዞችን ጥሩ መሸኮችን ጥሩ መልሱልኝ ምናምን አላለም። እኔ ራሴ ሴቷ መልስልሃለሁ፣ ለአንተ ለዚህ ለንግግርም ማለት ነው። በዚህ ቲክቶክ ላይ ራሳችሁ ማንነታችሁ እንደብቃችሁ፣ አንተ እና መሰሎችህ ማለት ነው። ዝም ብላችሁ አክባሽ እያላችሁ በሙስሊሙ ላይ መቅጣት ይሄ ስራችሁ ነው፣ የታወቀ ስራችሁ ነው። ብዙዎችን የማያውቁ ሰዎችን ወደ ኩፍር ለመጣራት እንዲመቻችሁ፣ ወደ ኩፍር ሰዎችን ለጥመት ለመጋበዝ እንዲመቻችሁ ማለት ነው። አላኩልህ ይሄንን አያምን እናደርገው ብለሃል ስብሐነ አላህ እናንተ አዛምኩኝ አዛምኩኝ ማለት ነው በዚህ የምታምኑ ከሆነ ሌላውንስ የአላህን ባህሪያቶች ለምንድን ነው አምናችሁ የማትቀበሉት ለምሳሌ እናንተ አሕባሾች እያለ ነው እሱ እያወራ ያለው አላህን እጅ አለው እግር አለው ሲባል ለምንድን ነው አምናችሁ የማትቀበሉት ነው እያልክ ያለኸው አምንን አንቀበልም ለምን እንደሆነ ታውቃለህ አላህ በፍጡራን ባህሪ ስለማይገለጽ ወደ አንተ ጥያቄ ስመጣ እኛ ሙስሊሞች አላሁ ለይሰ ከሚትሊሂ ሸይ ወሁወ ሰሚዑ በሲር። ነዓም በዚህ የቁርአን አያ የምናፍርበትም ነገር የለም። በጣም በእርግጠኝነት በልበ ሙሉነት ነው የምንጨርሰው። አትጨርሶ ደሞ ያልከውን ንግግር ወደ መጨረሻ ላይ ስላለ ማለት ነው። አላህ ፍጥሯንን አይመስልም። አላህ ሰሚ ነው። የእሱ መስማት እንደኛ በጆሮ ወይ ደግሞ በመሳሪያ አይደለም። ልብ በጥሞና ተከታትል። አላህ ተመልካች ነው። ነዓም የእሱ መመልከት በአይን ብሌን ወይ ደሞ በመሳሪያ አይደለም። አላህ ተናጋሪ ነው። የእሱ ንግግር በሁለት ከንፈሮች ወይ ደግሞ በሐርፍ በቋንቋ በቀለም አይደለም፣ አይደለም። ወደ እናንተ ጋር ስመጣ አላህ ፍጡራንን አይመስልም ትላላችሁ። አዛምኩን ያለ አላህ ፍጡራንን አይመስልም። አላህ ሰሚ ነው። የእሱ መስማት ግን የፍጡራንን አይመስልም ትላላችሁ አላህ ተመልካች ነው። የእሱ መመልከት ግን የፍጡራንን አይመስልም ነገር ግን አይኖች አሉት የሚለው ማለት ነው። የማስተምሮ ነው አይኖች አሉት። አላህን አይኖች አሉት የሚለው የእኛ ል ወይስ የናንተ አስተምሮት ነው? አላህ ይመለከታል ነገር ግን የፍጡራንን አይመስልም አይኖች ግን አሉት። አካል ሰተህ ለአላህ ስብሀነሁ ተዓላ አካል ሰተህ አይን ሰተህ ግን የፍጡራንን አይመስልም ትላለህ። እኛ ጋር ስትመጣ ግን ተመልካች ነው ነው የእሱ መመልከት ግን በአይን ብሊን ወይ ደግሞ በመሳሪያ አይደለም። አይ አደለ። የኛ ልዩነት የእናንተ የኛ ልዩነት እናንተ የምታመልኩት ፍጡር እንጂ ፈጣሪ አይደለም የምንላችሁ እኮ ለዚህ ነው። አላህ እጅ አለው ለምንድን ነው የማትቀበሉት የማታምኑት፣ ነው እያልክ ያለኸው። እጅ የሚለው አካል ለፍጡር ነው ወይስ ለፈጣሪ ነው የሚገባው? የእኛ የምናመልከው አምላካችን አላህ ስብሓነሁ ተዓላ ከፍጡራን ባህሪ የተጥራራ ነው። የእናንተ ፈጣሪ ብላችሁ አዛንኩ ነው የምታመልኩት፣ አምላካችሁ ግን እጅ አለው፣ አይኖች ያሉት፣ እግር ያለው። አንዱ ወንድም ሲል ሰምተሃል እዚህ ቲክቶክ ላይ የውመል ቂያማ አላህ እግሩን አንስቶ ጀሀነም ሲረግጣት ብሏል። አላህ ይጠብቀንና እግር ያለው፣ እጅ ያለው፣ ግን እግር አለው የፍጡራንን አይመስልም፣ እጅ ያለው የፍጡራንን አይመስልም፣ አካል እየሰጠው እግር የሚባለው ለፍጡር የሚገባ አካል ነው እንጂ ለፈጣሪ የሚገባ ነው። አይኖች ምትል

ይወርዳል ትላላችሁ አይደል? እሺ መሀይም ይወርዳል ትላላችሁ ሳይሆን ሀዲሱ ይላል በይ። እኛ ሳይሆን የምንለው ሀዲሱና ቁርአኑን እስከተከተልን ድረስ ያለውን ነው፣ እኛ የምንለው ማለት ነው። ምናልባት አንቺ አላ ስብን ታላ ይሰማል ሲባል የራስሽን እችን ቢልቀጥ መቀንጠቢያ ነው የምታስቢው። አላህ ያያል ሲባል የራስሽን ይህንን ምንድነው የሆነ የጥንቸል ላይ ነው የመሰለኝ። አይነሽ ነው የምታየውና፣ ለምን ስብሃን አላህ። የሰው ልጅ እኮ አእምሮ እኮ ትንሽ ነው፣ አፈጣጠራችን እኮ እኛ መኖር ያለብን እንደ ተፈጠር ነው ያህል እንጂ በጣም መመራመር እኮ አይፈቀድምና አላህ Subhanahu Ta'ala ያያል ይሰማል ሲባል መጥተሽ እና አላህ Subhanahu Ta'ala ካልሰማሽ ለምን ትዘግጃለሽ? አላህ Subhanahu Ta'ala ካላየሽ አላህ Subhanahu Ta'ala እንዴ ጭራሽ እኮ እንጂ ደግሞ ጭራሽ የለም እያልሽ እየካድሽ እኮ ነው። አላ ስብን ታላ ማለት ነው። እና አላ ስብን ታላ ያ ያ ሊሰማር ሲባል ቀጥታ መታችሁ የራሳችሁን ጆሮና አይን የምትመለከቱ ትንሽ አእምሮ ያላችሁ ፍጡራ ናችሁ ማለት ነው። እናንተ መቼ እንደምትማሩ አላውቅም። ብቻል እዚህ ቲክቶክ ላይ ደግሞ አንድ ሙራድ የሚሉት ሴታ ሴት አለ ተደብቆ አህባሾች እንደዚህ የሆኑ አህባሾች በዚህ ወጡ እያለ ሲተረተር የሚሆን ማለት ነው። ልብ ብላችኋቸው ከሆነ እሱና ሳዳት በራስ መተማመን የሌላቸው ቂርአት የሚባል ነገር ያልቀሩ ጉግል ላይ ቁጭ ብለው ተደብቀው ማለት ነው ሰርች እያደረጉ አህባሾች እንደዚህ ናቸው እያሉ ከመቅጠፍ ውጭ ሌላ ነገር የላቸውም። ያንተን ቪዲዮ ሰምተን ተመልሰን እንመጣለን። እስቲ መቼም አረብኛውን ከቻላችሁት ነው። ለእናንተ በነገራችን ላይ ድንጋይ ላይ ውሃ ማፍሰስ ነው። ያንተን ንግግር ሰምተን ደግሞ እስቲ ምላሽ በአረብኛ አዳምጥ። አሰላሙ አሌይኩም አንድን አሕባሽ ሄደክ አላህ ከአርሽ በላይ ነው ስትለው በፍልስፍና የተጠመደ ማለት ነው። አላህ እኮ ከአርሽ በላይ ነው ብሎ አል ቁርአን ላይ ከአርሽ በላይ ያለ ስትለው እዲ እንደዚህ ከሆነ እንደዚህ ፈለገ ካቅጣጫ ፈለገ ልንለው፣ እንደዚህ ፈለገ ልንለው፣ እንደዚህ ሊመሳሰልብን ነው እንደዚህ ሊሆን ነው ካልንማ እንደዚህ ፍልስፍና ማለት ነው። ቃለ አላህ قال الله الله እያልኩ ያለሁት الله ከአርሽ በላይ ነኛ ለአርህማኑ على العرش ስተዋ እነ بخاري የክታቤት ተውሂድ ማለት ነው። ባብ ተውሒድ ላይ ሰሂል ቡኻሪ ላይ ገብተህ እነሙጃሂድ እና በልያን ጠቅሰው አላወር ተፋ ብለውታልፈስረውታል እሺ ባለ እውቀት ፎዚያ፣ እንግዲህ ኡስታ ሳዲት ና ወንድማችን ሞራድን፣ ኡስታዝ ሞራድን ለማረም ሞክራለች ማለት ነው። ሙከራሽ ምንም አይልም እንግዲህ ጥሩ ነው። እውቀት ላይ በጣም ጎበዝ ነች ማለት መሳደብ ላይ በጣም ጎበዝ ነሽ። እና ታላላቅ ኡስታዞችን እያመጣሽ ትሰድቢ ያለሽ እነመሲን እነእሁሱን በቃ እውቀትሻ እንጂ እዚ ድረስ ነው። ለስድብ ነው እንጂ ያው በደንብ ብትማሪ ኪታብ ብቀሪ የአላህ ሱብሃነሁ ወተዓላ ሲፋትን ሁሉን ተውሂድን በስነ ስርአት ከትክክለኛ ሼክ ብትወስድ ኖሮ እንደ አእምሮሽ አይበላሽም ነበር። ና አእምሮሽን ስላበላሸሽው እየመጣሽ ኡስታዞችን ትሳደብ ያለሽ ማለት ነው ና የአንቺ ስድብ እውቀትሽ ስድብ ስለሆነ እንግዲህ እኛም እየሰማንሽ እንቀጥላለን ማለት ነው። አላህ ሂዳያ ይስጥሽ ብዬ ዱዓ አደርግልሽ። እስኪ አላህ መንገዱን ይምራሽ እንግዲህ